ው እንደዚህ አይነት ች? ምንድ ነው? ምን ሆነሽ ነው? እስኪታኝ ሰላምዬ ጉዶኝ ልሽ አለው እን ምንድ ነው ነገሩ? ቆይ ቪዲዮ ላይ ምን አይተች ነው? ምን ያመንኩት ነገር አለ ሰላምዬ። እንዴት ነው ሰው ሁሉ ነገር በአደባባይ ማድረግ የሚችለው? ምነው አምላይሳላይ በልጅነት ይበንጠልንናወዳነወይ አላእን ሰላም እውነቱን አወቀች። እንግዲህ ሀና የሰላም እህት መሆኗን አወቀች። ሰላም በጣም ነው የደነገጠችው። እንግዲህ እስከዛሬ ሀና የሰላም እህት ነበረች እነሱ ሁለቱም አቁም ነበረ እና አሁን እርግብ ከመጣች በኋላ ና ይሄ ሁሉ ምስጢር የወጣ እርግብ እንደ አያችሁ እንደሆነ እርግብ እንግዲህ የሀሴትን መተካት አትችልም። ሀሴት በልጅነቷ በጣም የዋህ ጥሩ አስተዋይና መልካም ሴት እንደነበረች ነው የተወራላት። ግን ደግሞ በአካል ስትመጣ ሀሴት ተብላ የመጣችው በጣም ተቃራኒ ስለሆነ ሀና መጣራት ጀመረች ማለት ነው። ፎቶን ለመፈለግ ስራይ ነው ብላ ፎቶ መፈለግ ክፍሎቹን እየገባች እየበረበረች ሳጥኖቹን ተደብቃ እየበረበረች እንግዲህ እንደዛ ነበረ የከረመችው። አንድ ቀን የውሀና ፎቶን እያየች የፎቶን ለማግኘት ስትሞክር እችኛዋ እርግብ ታያለች። እርግብ ካየችው በኋላ አርፈሽ ስራሽን ስሪ፣ ካልሆነ እኔ ራሴን ማባረሽ ብላ ያስፈራርታለች። እንደገና እሷ ግን በዚህ ያላቆመችም ማፈለጓን ማፈለጓት እየቀጥላ ነበረ። መጨረሻ ላይ ግን ወዘሪት ሚላት መጣችባት። እሷ ፎቶን እየፈለገችው ሌባ ነሽ ለካ እርግብ ያለች እውነት ነው፣ ሌባ ያለች እውነት ነው ብላ ስትመልስለት፣ ሀና በጣም ተናዳ እኔ ሌባ አይደለውም ብላ መለሰችለት። መጨረሻ ላይ ግን ወዘሪት ሜላትም በጸባይ ስትጠይቃት እውነቱን ተናግራለች። እኔ ምን እንደሆነ ባላቅም ግን የሀሴትን ፎቶ ማየት ፈልጌ ነው ብላ መለሰችለት ማለት ነው እንግዲህ። ሀናም ይሄንን ነገር ያነሳሳት ነገር እርግብ ትክክለኛ ልጃቸው ናት ወይ እንዴት ነው ምንድን ነው? እችኛው ባህሪዋም የተለየ ነው። የድሮ ሀሴት እንደተወራላት በጣም የተለየች ሴት እንደሆነች ነው። አሁን ደግሞ በአካል የመጣችው በጣም ከባድና በቃ ረባሽ እንደሆነች ነው። ለዛ ነው ሀና ይሄንን ነገር ማጣራት ተጀመረችው። በስተ መጨረሻ ሀና የወዘሪት ሜላት ሆና ታገኝታለች። አቶ ኖላዊ እንግዲህ የሰላምን እናት ወዘሪት ሜላት እንዳገኘት ያው ታውቃላችሁ። ወይዘሪት ማይላት ለሃና በጣም ነው የምታዝንላት። አንቺ ቤተሰባችሽ ቤተሰባች ነሽ እያለቻት ከቤተሰቦቹ አካል አንቺ አንደኛው ነሽ እያለቻት ነበረ። በብር ማጠገቧ ሄ የቆመች በሐሳብ በሁሉ ነገር ሃናን ታበረታታ ነበረ። የውስጡ አውቆ ይሁን አላቅም ብቻ ምስዋ ምስጢሩን ባታቅም ሃና ወዳለች ሃና ስርአት ያላት ልጅ ራስ ወዳድ ያልሆነች በቃ ባህሪዋ በጣም የምመች ለሰው ደራሽ የሆነች ልጅ ስለሆነች ነው። ሰላምን ሳዳነች በኋላ ወዘሬት ሚላትም ለሀና ያላት አመለካከት በጣም ከባድ ነው። ከባድ ቦታ ነው ለሀና ያላት እንደዛ ነው ውዶች። አቶ ኖላዊ ሀናን በመከራ ስለ አሳደጋት እንግዲህ ቤተሰቦቿ ከመጣ ትሄዳለች ብሎ ፈርቷል እሷ ደግሞ አባዬ እኔ መቼም ቢሆን ቤተሰቦች እንኳን ቢመጡ እኔ አንተን ትቼ መሄድ አልችልም ቤተሰቦቼ አንተ ብቻ ነው ብላ ቃል ገብታለታለች ምክንያቱም የሀና ፎቶ ተሰርቆ ነበረ እንግዲህ የአሴር ጓደኛ ለባዩሽ ለብር ብሎ ለሀምሳ ሺ ብሎ ነው እንግዲህ ሀምሳ ሺ ያው ብዙ ብር ነው ፎቶና የሀና መስቀል አሳልፎ ሰጥቷል ግን ደግሞ ይሄ በጣም ስለጸጸተው፣ እንደገና አቶ ኖላዊን ይቅርታ ጠይቋል። ይሄ ነገር ምስጢር ሆኖ እንዲቀር ፈልጓል። ምክንያቱም ይሄ ነገር አሴርም ከሰማ ወንድምነቱ ያበቃል። ለዛ ነው እኔ እንደ ካሴር ለይች አላይክም እያለ እያለው ነበር ለሀና አባት ለዛ ነው መጥቶ ይቅርታ የጠየቀው ባዩሽ እንግዲህ ልትዋረድ ነው ባዩሽ ለብር ብላ ነው እዛ እርግብን እዛ ያስገባቸው እርግብም ባዩሽም ይዋረዳሉ ማለት ነው አይቀርላቸው አሁን ደግሞ እውነት ወጥቷል የሀና ፎቶም ተገ የሀና ፎቶም ተገኝተዋል። አሃና ይፎቶ የራሷ እንደሆነ ደርሳበታለች። ለሰላምም ሁሉ ምስጥር አውጥታ ስትነግራት ሰላም በጣም ደንግጣለች። ሰላም አን ተደሰተችም፣ ደንግጣለችም፣ ሁለት ነው። አሁን ደግሞ እየቀረ ወዘሪት ሜላት ግዲ ጫፍ ሀና ለምንድነው እንደዚህ እየሆነች ያለችው? ፎቶንም ደግሞ ለምንድነው የፈለገችው? ሀና ትክክል ላይ አይደለች። ምን አጋጥማት ይሁን? አባቷ የአባቷ አባቷ ጭንቀት ይሁን ብላ የአባቷንም በራሷ ድርጅት ውስጥ ነው ያስገባችው እና ሀና አባትም ሕክምና ጀምሯል። እንግዲህ ሀና በጣም እድልኛ ናት። ሀና በቃ ይኔ የሚላት ልጅ ነኝ እኔ ሀሴት ነኝ ማለት ነው ብላ ራሷን ጠይቀች። ፎቶ ስታይ በጣም ደነገጠች፣ አለቀሰች፣ ሮጣ ሄደች በት ነው ና ሀና እንግዲህ መልካምነቷ በዛሬ ቀን አደረሳት። ግን ደግሞ እርግብ ሀናንን ለማሰቃየት ትፈልጋለች። ወዘሪት ሜላት ሀንዬ ብላ ስትጠራ እንኳን እኔ ላይ እየቀለዱብኝ ነው እያለች ነበረ የምትጫወትባት። መጨረሻው ግን ተዋረደች እና ባዩሽ ግን ጓደኛ ጓደኛነት አይታችኋል። የራሷ የገዛ ጓደኛ እንደዚህ ያደረገቻት። ግን ደግሞ እነሱ ተመካክሮ ብዙ ነገር ተስማምቶ ነው እንደዚህ የሆኑት። መጨረሻ ላይ ግን የሰው ውርደት እንግዲህ እንደዛ ነው። ቤተሰቦች ሀና ና ሜላት አንድ ላይ ሊሆኑ ነው በጣም ደስ ስላለን አሁኑ ሁኖ አመሰግናለሁ።